በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሆሳዕና ሆሳዕና የሚለው ቃል በዕብራይስጥ ሆሼእና የሚል ሲሆን ትርጉሙም እባክህ አሁናድን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አቤቱ ባክህ አሁናድን፣ አቤቱ ባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው። መዝሙር 117 ከቁጥር 25 እስከ ቁጥር 26። ሆሳዕና እምርት እንተ አቡነ ዳዊት ቡር የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የቀደሙትና የሚከተሉት ሕዝብ በተለይም ሀይሮግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት በዓል ነው። በዓሉም ሆሳዕና የሚለውን ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸበርትውድ ፓም ሰንዴ ይባላል። ታሪካዊ አመጣጡ የመልካም ምኞት እና የድል አድራጊነት መገለጫ ሆኖ ከደገኛው አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት እድሜዋን ጨርሳ ልማደ አንስት ከተቋረጠባት በኋላ ሁሉን ቻይ የሆነ አምላካችን ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኛትን አምላክ አመስግነዋል። እስራኤል ከአስከፊው የግብፃውያን አገዛዝ ተላቀው ባሕረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጡ ጊዜ፣ እንዲሁም ዮዲት የተባለች ንግሥተ እስራኤል ሆሊፎርኒስ የተባለ አላዊ ንጉሥን ድል ባደረገች ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጥያፍ በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። በዘመነ ሐዲስም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋን መስቀሉ በተጓዘ ጊዜ ህፃናትና አእሩግ ነፃ የሚወጡባት ቀን መድረሱን እነርሱ ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምረዋል። የሉቃስ ወንጌል ምዕራፍ 22 ከቁጥር 18 እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ ጸበርት በግንባራችን በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በዚህ ዕለት ዘንባባ እየተባረከ ለሕዝቡ ይታደላል።

በኢየሱስ ክርስቶስ ንዑ ንትፈሳሕ በእግዚአብሔር ዘረድአነ ሕፃናትና አእሩግ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ዘምረዋል። ይህ ሁሉ በአንድ ወገን የነበረው የአቀባበል ስነ ስርዓት ሲሆን፣ በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበር። ስርዓተ ኦሪትን ትንቢተ ነቢያትን በሚገባ እንከታተላለን ይሉ የነበሩ ጸሐፍት ፈሪሳውያን መምህር ሆይ ደቀ መዛሙርትህን ገስጻቸው አሉት። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮኋሉ ሲል መልሶላቸዋል። ቅናት አቅላቸውን ያሳጣቸው ፈሪሳውያንም የዋህ የሆነውን ሕዝብ ምስጋና ወደ ጥላቻ እንዲለወጥ አድርገዋል። ከሁሉ የሚያሳዝነው በዕለተ ሆሳዕና እሁድ ዘንባባ ይዘው የዘመሩለትን ጌታ አርብ ይሰቀል ዘንድ ይገባዋል ብለዋል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም፣ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። የዘካርያስ ትንቢት ምዕራፍ 9 ከቁጥር 9፣ የማቴዎስ ወንጌል ምዕራፍ 21 ከቁጥር 4፣ የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 10፣ የሉቃስ ወንጌል ምዕራፍ 19 ከቁጥር 28 እስከ 40፣ የዮሐንስ ወንጌል ምዕራፍ 12 ከቁጥር 15 ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤል ዘመነ ምሕረት ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበር። ጌታም እውነተኛ የህሊና ሰላም ይዤላችሁ መጣው ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጉዟል።

ኢየሱስ ኢየሩሳሌም በስባት መላእክት በዕለተ ልደቱ በሰማይ ለእግዚአብሔር ምስጋና ይገባዋል በምድር ሰላም ለሰው ሁሉ ይሁን እያሉ የዘመሩለት የሰላም ባለቤት ነው የሉቃስ ወንጌል ምዕራፍ ሁለት ከቁጥር አስራ ሶስት በመዋዕለ ትምህርቱም ሰላሜን እሰጣችኋለሁ ብሎ እንዳስተማረ ያን ሰላም የሚሰጥበት ዕለት መቅረቡን ለማመልከት ነው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 እንቢታ አሞዝ ምዕራፍ አራት የሀያን ጀርባ ያላቀ ጌታችን ትሑት ስብህናና የተሰበረ ልቦና ወዳለው ሰው ሰውትር ይጓዛል። የተዋረደውንና የተሰበረውን ልብ አይንቅም። እንቢተ ኢሳያስ ምዕራፍ 66 ከቁጥር 2፣ መዝሙር 50 ከቁጥር 17። ለታሰሩት መፈታትን ሰው የሆነ ጌታችን ከማሰሪያ በተፈታቻ ህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል። የህሊና ሰላምንም ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሳዕና በአርያም እያለን ልናመሰግነው ይገባል። መስዋዕት ለእግዚአብሔር